ሰላም ሰላም ተመልካቾቼ እንዴት ናችሁ? ዛሬ እንግዲህ ትልቅ እንግዳ ይዤላችሁ መጥቻለሁ። ፊት ለፊቴ እንደምታዩት ነው። መልካም መዓዛ የሚል የዩቱብ ቻናል ነው የተከታተላችሁ ያላችሁት። በዚህ ቻናል ዛሬ እንግዳ አድርጌ ይዤ የቀረብኩት ሰው ራሱን ያስተዋውቅልናል። እንግዲህ አልይ ራስን ከማስተዋወቅ ጀምርልን። እሺ አመሰግናለሁ ብሬ እንግዲህ አድርገህ አክብረህ ስለጠራኝ አላዘር ተስፋ ይባላል። በካራክተር ስሜ ብሩክ ማለት ያው ምሳሌ ላይ መወድ ስለሚያውቁኝ ነው። ሌላም አለ እዛ ላይ ምሳሌ ላይ የምታውቁኝ ብሩክ፣ በኖርማል በተገኙ ደግሞ አላዘር ተስፋ ይባላል። እንግዲህ ይህን ይመስላል። እንግዲህ እንደምታዩት ተመልካቾቼ ዛሬ ቃሪያለእንታዲያ በደንብ ደግሽን የጠራ ነው። ቃሪ አለ ሽንኩርት አለ እዚጋ እንደምታዩት፣ እዚጋም ቃሪ አለ። እዚጋ ደግሞ የደን በጫ ረቂ አለ እንደምታዩት። እዚጋ ደግሞ ሚጥሚጣ ነው ሚጥሚጣ ሚጥሚጣ አለ እዚጋ እና ጥያቄ እንጠያየቃለን አንዳንድ ፕራይቬሲ ነው አልመልስም። ምንለው ጥያቄ ካለ እንቀጣለን ማለት ነው። ግን ይሄ ነገር እንትን አረግ ብድር አረግከው ነው እኔ ስላቃጠልኩ ቤት ጠርተ ልታቃጠል። ምክንያቱም ማለት እኔ እንደዚህ ጠርቼ ባለፈው እንዳያችሁት ነው እንግዲህ፣ አቃጥየው ነበር በቃሪያ። አሁን ደግሞ እሱ ድጋሚ እኔን ሊያቃጥለኝ ነው። ምክንያቱም ማን ተቃጥሎ ማን ይቀራል የሚል መርህ ይዘን ነው የምንቀሳቀሰው። ሁሉንም ጥያቄ እመልሳለሁ። እሺ ላለመብላት እሺ። ግን ከዛ በፊት ግን አንዳንድ ኖርማሊ አንዳንዴ በጨዋታ ውስጥም ቁም ነገሮች ያስፈልጋሉ። እንደዚህ አይነት ሀሳቦች እናነሳለን። እንግዲህ ምሳሌ ድራማ ላይ ብሩክ የሚለው ገጸ ባህሪ በጣም ብዙ ሰዎች ወደውታል እና ይሄ ገጸ ባህሪ ብሩክ የሚባለው የምሳሌ አባት ብሩክ እና አላዛር አንዳንዴ ካየ የሰው ትክክለኛ ላይፉና የሚሰጠው ገጸ ባህሪ ሰማይና ምድር ይሆናል። እና ሰዎች የምር መስሏቸው የምር እንደዚህ አይነት ሰው ነው ይላሉ። ክፉም ሲሆን እንደ ክፉ፣ መልካምም ሲሆን እንደ መልካም። እስኪ ስለ ራስ ምሳሌና ምሳሌ ላይ ያለው ብሩክና አላዛር እንዴት ናቸው? ተቀራራቢ ናቸው ወይስ በጣም ይራራቃሉ? ምናልባት መልካም ባህሪ ስለሆነ እንዳሰክሰኝ ግልጹ ነው መነግረኝ ችግር። እሺ ያው እንግዲህ ያው እሱ በመጀመሪያው አንተ እንዳልከው ነው። ሁላችንም በአንድ ስራ ላይ የሚሰጠን ካራክተር እና ይሄ እውነተኛ ማንነታችን አንዳንድ ይመሳሰላል፣ አንዳንዱ ደግሞ አይገናኝም። ትክክል። ቢካውዝ ብዙ ጊዜ ያው ስራው አለም ላይ እስካለን ድረስ የሚያጋጥመን ካራክተር አለና ማለት የሚፈትንን ካራክተርም አለ ማለት የሌለንም አነት ኬት በጣም የምንቸገርበት ካራክተር አለ። ወደ ብሩክ ስንመጣ ደግሞ ምንድነው ብሩክና አላዘር የሚለያቸው? ታቀኛል አደል ብሬክ? እንግዲህ ያው አላዘር እንደ አላዘር ታቀኛል፣ አን አንወሻሽ የሚያቀኝም ኦዲንስ ደግሞ ሊኖር ስለሚችል ራሳቸው እንግዲህ ይፍረን። ብሩክና አላዘር የሚለያዩት ምንድነው? ብሩክ ልጅ አለው። ምሳሌ ብዙ እውነት ነው አልያዘር ደግሞ ልጅ የለውም እሱ ነው የማያመሳስለን እንጂ ሌላው ህይወታችን ለሙሉ ተመሳሳይ ነው ግን ልጅ የለውም ያላመንከው ነው ወይስ እስከ ነጨራሽ ልጅ የለውም እኔ ገና ያው አላመን ማለት እየሰማችሁት በደምብ እየሰማችሁት እንትን ነው ገና አላገባውም ግን ባህሪ ካልክ ደግሞ ማለት ብዙ ይመሳስለው ብሩ ከአንዳንዴ እንትን ያበዛል ትዕግስት ያበዛል አንተ ደግሞ ጭራሽ የሌለ ነገር ግን ትዕግስት ነው ትዕግስተኛ ማለት ትንሽ እንጂ ሌላ የዋነቱ ቅንነቱ በጣም ይሄ ኮስታረነቱ ምናምን ተመሳሳይ ብዙም አንለያለምን ሊከብደኝ ኖሮ ያው ታውቀኛለህ፣ ያው ሌላ ውስጥ አልገባም። እንዳልኳችሁ ነው ብሩክ ባለተዳር እና የልጅ አባት ነው። አላዘር ደግሞ ገና አላገባም ወደፊት የሚያገባ ግን፣ ሲያገባ ግን ከብሩክ የተሻለ አባት የሚሆን አባት። እሺ፣ በዚሁ አጋጣሚ ከምሳሌ ድራማ ውስጥ ነው የምጠይቀህ። ከምሳሌ ድራማ ውስጥ እንደው ባይገባ ባይሰራ ብለህ የምትለው አቅጣራለህ ይሄ ጥያቄ ነው ወይስ ምንድን ነው? ጥያቄ ነው። ጥያቄውን ካልመለስ መለስኩኛ። መጀመሪያ የብሩክን ካራክተር ብለህ ጠየቅኩኝ። አሁን በቃ ስለ ራሴ እስኪ ለተመልካቾች እኔ አውቃለሁ አክቹዋሊ በቅርብ አውቃለሁ። እስኪ ለማያውቁት ለተመልካቾች ሚን ለአንተ ቤተሰቦች ዝና የት ነው የተወለደው የሚለውን ነገርና ስለ ዝና እስኪ አመጣጥ ነገርና ፊልም ጃምሮ ነገር ስለ ዝና ነው ስለ ስለ ብሬ እንግዲህ ዝና በሚለው ካራክተር የምታቁኝ ኦዲዮንስ ትክክለኛ ስሜ ብርሃኑ ነው የሚባለው። ተወልጄ ያደኩት እዚሁ አዲስ አበባ ነው፣ መርካቶ አካባቢ ነው ተወልጄ ያደኩት። በጣም ራስ ስታይል ማለት ሙድ። አይ ከኛ በላይ አራዳ ምን ነው የሚባለው? አጨርሶ ኤኒዌይስ፣ መርካቶ ነው ተወልጄ ያደግኩት። በዚህ በትወናና በሞዴሊንግ ሙያ ውስጥ ቢያንስ አንድ አምስት ዓመት አይሆነ፣ ብዙ ለምሳሌ ሕሊና የሚል እንግዳ ሰው ሀብቴ የሚሰሩበት ተከታታይ ድራማ እዛ ላይ አለው አሁን አልኳል። ዘጠነኛው ሺህ ላይ የተወሰነ ክፍል አለው። ከበስንቱ ጋር የተወሰነ ሰርች ያለው፣ ሲኒማም የተወሰነ ሞክር ያለው እና ዩቱብም እንሰራ ነበር፣ መቼ ከምሳሌ በፊት ታቃላ እና ምሳሌ መጣም። ምሳሌ ላይ ደግሞ ዝና የሚል ካራክተር ተጫወኩኝ። ወደ ትወናው ዓለም እንዴት ገባ? ምናልባት አዲስ ወደ አክቲንግ የመግባት ፍላጎትና ሞራል ላላቸው ሰዎች እንደ ሀሳብ የምለው ነገር ቢኖር ወደዚህ ሙያ የገባውበት መንገድ የሚገርም በጣም ያስቃል። የገባውት ጭራሽ ለዚህ ሙያ ፍላጎት ምንም የለኝም ነበር። አንድ ሰፈር ውስጥ የሆነ ልጅ አየኝና፣ ለምን ዝም ብለህ የኔን የመሰለ አቋም ምናምን ይዘህ ለምን አትጠቀምበትም፣ ዝም ብለህ ለምን አትሞክርም ማለት ነው። ኧረ ሲጀምረው፣ እኔ እኮ በጣም ነው የምችለው፣ አ የማውቀው ነገር እኮ ነው፣ በጣም ነው የምችለው፣ ጀግና ነኝ። እስኪ ዝም ብለህ ውሰደኝ አልኩት። አንድ ቀን አዛ የሆነ ጊዜ እነማን የሲኒማ ነው የሚገርምህ፣ ከአንዳንድ አንድ ሁለት ሲኒ ያለብህ ከማንዴላ ጋር ልሰራ ይ

ማንዴላ ያለበት ፊልም ነው። አጋጣሚ ተመሳሳይ ስለሆነ ከማንዴላ ጋር ነበረኝ የሆነ የለቅሶ ቤት ሲሄድ ነው እና እዛ ላይ ምንድን ናቸው የእሱ የድሮ ጓደኞቹ ናቸው። አልቃሽ እኮ ያምርብሃል አልቃሽ የእሱ የማንዴላ ቲንክ ጓደኞቹ ምናምን ነበረን እና ላይክ የምታውቃቸው ስማቸውን ለጊዜው መጥቀስ የማልፈልጋቸው አክተሮች አሉና ከነሱ ጋር እኩል ነው መጥቀስ ማልፈልጋቸው ማለት ነው ስልክ ላይ እነሱ ፍሬሲያለፈልጉ ነው ከማንዴላ ጋ የሰራ ሰው እንዲነገር አይፈልግም። እና ያን ሰውዬ ከካሜራ ጀርባ ነግርና አንተ ደግሞ አንድ አራት አምስት ነው ጓደኞች ሆነ ሄደ እና የመጀመሪያ ስራዬ እኔም በሲኒማ ነው የጀመርኩትና ከሱ ጋር ነው። በጣም አሪፍ። ሶ እንደዛ አድርጌ የጀመርኩ ዳይሬክተሩም ፍጥጥ፣ ካሜራውም ፍጥጥ፣ እኔም ፍጥጥ። እዛ በኋላ ባይ ዘ ዌይ አክቲንግ ልምዳረን ከትናንትና ዛሬ ያሻሻል ለምትሄድ እንደምንም የዛ ቀን ሰራሁት ያንን በርደን ተቋቁሜ፣ ከዛ በኋላ እያልኩኝ እያልኩኝ እያልኩኝ አሁን ያለኩበት ደረጃ ደረስኩ ማለት ነው። አሁን የመጨረሻው ደረጃ ደረሰሽ ያለው ምናምን ብዬ እየሰከሱ እየሰከስን እንዳልሆነ ትረዱናላችሁ። ግን ምንድነው የሆነ አንድ ስቴፕ ፈቀቅ ብለናል እና እንደዛ ነው ላሉ አሁን ጥያቄና መልስ ብቻ እናድርገው። የሚያስቀጣ ጥያቄ ልጠይቅ፣ ልታቃጠለ። እሺ፣ እዚህ ጋር ሚጥሚጣ አለ፣ አረቄ አለ፣ ሽንኩርት አለ ያለ ፍቅረኛ ከዚህ በፊት በነበረ ላይፍ ማለት ነው ስንት ፍቅረኛ ነበረ አሁን የለህማ ማለት ይሄ እኮ ሁለት ጥያቄ ነው እኮ ስላልተ አሁን የለም የሚለው ነገር ባለፈው እኔ ቤት ተጠይቋል እኮ አለ የለም ስልህ አለ የለም ነው አልመልስም ብለሃል ነበረ ካልክ መልስላለሁ ግን ወይ እበላለሁ አልመልስም ብለሃል አሁን የኔ ጥያቄ ከዚህ በፊት እንግዲህ አሁን መመለስ አልመለስክ፣ ከዚህ በፊት ስንት ፍቅረኛ ነበረ? ጥያቄ ከመለስክ ው ኦዲንስ ፊት ተመልሳለ፣ ካልመለስክ ደግሞ እኔ መርጠልህና አንዷን ወስደሽ ወይት ያለ ካልመለስኩ በላለሁ። ግን እኮ ባለፈው መልሼ በልቻ፣ እንትን ብያለ በልቻ፣ አለ አስታውሳለሁ። አይ ቲንክ የትኛው እንደሆነ ጠፍቶብኛል እንጂ በልቻ። ምንም ቃሪያ በልታል፣ ባለፈው ሽንኩርት በልታል። ያ ሶ

ነበረች አሁንስ፣ እሱ ሌላ ጥያቄ እሱ ደግሞ ለምን ሁለቴ አይጠይቅም አይደል? ለምነ ለምን ኦዴንስ እዛ ላይም መስማት እያሰለችዋል ብለን። በጣም ጥሩ። አንተ እኔ አንተ ደግሞ ጠይቀኝና እኔ እንግዲህ እንግዳ ሰው እንግዲህ ሰው ናፍቴ እንደምትወድ አውቃለሁ። እ ግሩም እርሚያ ስለም እንደምትወድ አውቃለሁ በደንብ። ከሁለቱ እስኪ ማን ፊልም አይስራ ማን ፊልም ባይስራ የምትለው አክተር ማን ከሁለቱ? አይባልም አይ ሜይ ቢ አንዱ ስል ቴዲም የራሱ የሆነ ኳሊቲ አለው። ግሩም የራሱ የሆነ ኳሊቲ አለው። አበበ ወይ ከበደ ሁለቱም የምትለያቸው አይደል አይደለ? በኢትዮጵያ ፊልም ኢንዱስትሪ ውስጥ ሁለቱም አሪፍ ነገር አላቸው። ግን ሞር ብትለኝ ኦቭየስሊ የሚታወቁ አንዱ ትመርጣለህ ወይ ትመርጣለህ ወይ ትበላለህ። አይ እንኳን አይከብደኝም፣ እመርጣለሁ። ግሩም ነው ባይሰራ። ኖ ኖ ባይሰራ አላቸውም። ግን የተሻለ ጎበዝ ማን ነው ካልከኝ ግሩም ባይሰራ ነው። ባይሰራ እሺ። ቴዲ ባይሰራ በጣም ጥሩ። እሺ ይህ እንኳን አሁን ቃሪያ የሚያስበላ የማያስበላ አይነት ጥያቄ ሳይሆን እንደ ሀሳብ እንድትነግረኝ በቀረጻ ወቅት እንግዲህ በዚህ ኦልሞ ስንት ጊዜ ሆነህ ማለት አንተ በዚህ በአርት ውስጥ ሶስት አመት? ሶስት አመት አለ እና አይ፣ እኔ እንዳልኩ ነው። እኔ ማለት ያው ሞዴሊንግ ሰራ ነበር፣ ላይክ ሞዴሊንግ ማለት ማስታወቂያ ማለት ለልብስ ቤት ለፎቶ ቤት ሰራ ነበር። ዩኒቨርሲቲ ያለው ጎን ለጎን ለፎቶ ቤት እና ለልብስ ቤት ሰራ ነበር። ኢቨን ለልብስ የጀመርኩት አስራ አንደኛ ክፍል እያሉ አስርተኛ ክፍል ልገባ ስል ክረምት ላይ ያስታውሳለሁ። ለሆነ በዚህ ሶስት ዓመት ውስጥ በጣም አስቂኝ የምትለ ገጠመኛ በጣም በ ወይ ምሳሌ ላይ ሊሆን ይችላል፣ ከምሳሌ ውጭ ሌላ ቦታ ስሰራ ሊሆን ይችላል። በጣም ያሳቀ በጣም በቃ ንፍር ያደረገ ነገር ለተመልካቾች እስኪ

ብቻ ወደ ስድስት ሰዓት አካባቢ ነው ፕሮዳክሽን ማናጀሯ እና እዛ ቤት ላይ ያለች ልጅ አለች፣ ቤቱን የምታግዝ ስራ ምናምን ልጅ ነበረችና እራት ሊያመጡልን ወጡ። ለምን እራት የታዘዘ እራት ነበረና እሱን ለመቀበል ወጡ። መቼ አራት ሰዓት አስብ፣ አራት ሰዓት እራት ተቀብለው አስገብተው ለካ እነሱ ወጥተዋል። ለምን እንደሆነ አናውቅም። እኛው ቤት አሉ ብለን አለኛ እኛ ሳሎን እየሰራን ነው ስራ። ከዛ ልክ አልቆዩም፣ አይ ቲንክ ወደ አራት ሰዓት ከምናምን አካባቢ ተመለሱ እየሮጡ። አንዷ ናት የመጣች ፕሮዳክሽን ማናጀር መጣች። ምንድን ነው ጫማ ቀይራ እየሮጠች ወጣች። ክፍት ጫማ ነበር ያደረገችው ሽፍን ጫማ አድርጋ ወጣች። ምንም አሁንም ምንም እንትን አላልናት። ቴካ ዘ ከዛ በኋላ ብናይ፣ ብናይ ቆዩ። ከዛ ምንድን ነው ብለን እኔና ፕሮዲሰሩን ያው ይመስለኛል ስኖር እሷ እየመጣሽ ነው አሁንም ፕሮዳክሽን ማናጀሯ ምንድነው ስንል፣ አይ እንደዚህ እንደዚህ ከሆነ ልጅ ጋ ተጣልተን መንገድ ላይ ለክፎ ከዛ እኛም ሰድበ ነው እሱም እኛም በድንጋይ ሲያባርግ እንደዚህ ላይ እኛ የምንሰራበት ኮተቤ መኪኖቹ ውጭ ነው የሚያድሩት፣ ግቢ ብዙዎቹ ግቢ ሰፊ ስላልሆኑ እንደዚህ ጥበቃለ ውጭ ነው የሚያድረው። ያ ልጅ የጣለው ድንጋይ እነሱ ላይ የጣለው ድንጋይ የሰው መስታወት ላይ ያ የሰው መኪና ላ ከዛን እንደዛ ተፈጥሮ ለካ እታች ሰፈር በሌላ ጦር መኪናው ተሰበረ። ሙሉ ኳላ መስታወት እንዳለ ነው፣ እብድ የሚያክል ድንጋይ ነው። እንዳለ ድምጣጡ ነው የጠፋው። እዚህ እንደዚህ አለች። ደንግጠን ተመልሰን ሄድን እኔና ድጋሚ ደግሞ አንድ አክተር እና ካሜራ ማን እንትን ሳውንድ ማን ተጨምረው ሄድን። ስለሄደ ሯንዳ ሆነበት ምንድነው ሰውዬው አበር ባለመኪና አስር ሰዓት እየሄደ ስድስት ሰዓት እየሆነ እዛ ቆመ። ልዙ ጠፋ። ከዛም ብንል ብንሰራ ብንል ብንሰራ ብንል ብንሰራ ብዙ አልተገኘም። ፋይናሊ ምንድነው ያችን

ሪካርድ አለ። ሪካርድ ስላለበት የሰፈር ሰው ነው ታወቀ፣ እና ምናምን እሱ ተያዘን እሱ እኔ ግን አሁን የሚገርም የጠየቅኩ አስቂኝ ነገር አለ ወይ? ለማሰልቸት ነው እንደዚህ። ለማንኛውም በእኔ ይቻላል። በጣም የተጠየቀ ከባድ ጥያቄ ጠይቃል። በጣም ተዘጋጀሁ ለመመለስ አሁን ለጨዋታ ኖርማል የጠየቁ ወደ ጨዋታው ስመጣ ቅድስትን ምሳሌ ድራማ ላይ ያለችው ቅድስት ፍቅር ግንኙነት አላችሁ ወይስ የላችሁ? ተወዳት አለ ወይስ አትወዳትም የሚለውን አንድ ላይ መልስ። ፍቅር ግንኙነት አላችሁ ወይስ የላችሁ? ይጠይቃል በደንብ ስለዚህ ወይ ትመልሰሀለህ አይ ይሄ ግልጽ እኮ ነው። ማለት ምንድን ነው ያገናኘህ? ምንድን ነው ስራ? ማለት እኮ እሱን አስረዳልኝ። እኔ ተመልካቹን ግልጽ ላድርግ፣ የፍቅር ግንኙነት የለንም፣ ስራ ነው። ከስራ ውጭ እሷም የራሷ ህይወት አላት። ሜይ ቢ ይኖራታል፣ አላቅም ማለት፣ ስለ ግል ህይወቷ አላቅም። እውነቱን ለማውራት ግን እኔና ቅድስት የለ። ስለዚህ ቅድስትን አትወዳትም? በፍቅር እርግጠኛ ነኝ። በጣም ጥሩ ሰው ጥያቄ ስለነበረ ነው። በጣም አሪፍ። እሺ ጥያቄ ጠይቀኝና አንድ ጠይቄ የሆነ ነገር ላስበላ። ምንም አልበላውም እኮ አንተ ግን እኮ ማለት ሁሉንም ጥያቄ በገገማው እየመለስክ ነው። ባይ ዘ ዌይ ዝና እንዲበላላቸው በጣም ነው የሚፈልጉት። ቃሪያ ስለማቃጥላቸው የሆነ የሚያቃጥል ነገር እንድጠቀም የሚያደርግ ጥያቄ ጠይቅ። ከበድ ያለ ጥያቄ መጠየቅ ይሻላል። ከመጠየቅ ከሌላ ይጠይቃል። አንተ እስከዚያስ፣ እንግዲህ ተመልካቾቼ፣ እሱ እስከሚያስብ ድረስ በዚህ መሀል አንድ ነገር ልበላችሁ፣ ይሄ መልካም ማዕዛ የሚባል የዝና ቻናል ነው። በዚህ በጣም አሪፍ አሪፍ ኮንተንቶችን ይዤላችሁ መጣለሁ። በቅርቡ አንድ ካፕል ይኖረኛል፣ እሷን ይዣት እመጣለሁ። ከእሷ ጋር የምንጀምረው ነገር ይኖራል። ካፕሏ ማን እንደሆነች ኮመንት ሴክሽን ላይ መገመት ይቻላል። ሰብስክራይብ አድርጉ፣ ሼር አድርጉ፣ ኮፒ ሊንክ አድርጉ። እንወዳቸዋለን። እስካሁን አልመጣልህም? ምንድ ይ ያለ ምን ጥያቄ አንዳል ጥያቄ መጠየቅ ትችያለሽ። ዝና፣ ከዚህ ፊት ስንት ፍቅረኞች ነበሩት? ፍቅረኞች ኦብቪስሊ ለምን ትላለህ? ፍቅረኛ ትል፣ እሺ እሺ፣ ስንት ኤክስ ነበረ ምትል ከሆነ እኔ ውሸት ከዋሸኝም ስለማቅ ባይ ዘ ወይ፣ ውሸት መወሻሸት የለም፣ አበልሃለሁ። ባይ ዘ ወይ ካሜራ ፊት ስለሆንን ሳይሆን፣ ማለት እግዚአብሔር ነው ለእኔ ግልጹ ነው የምናገር። ከዚህ በፊት ስንት ኤክስ ነበረ፣ ስንት ፍቅረኛ ነበረ ካልከኝ